ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላም ሰላም ብያለው ማለት ነው። እንዴት ናችሁ? ለታናችሁ ከመልካም ነው ወይ? ውድ የቻናሌ ተከታታዮች እና ለሁላችሁ ደህና ነኝ። እናንተ እንዴት ናችሁ? ዛሬ ደግሞ የሆነ መዝናኛ ቦታ ሄጄ ነው ላሳያችሁ። በጣም ደስ ይላል። አታክልት ምናምን አለው። በጣም ደስ የሚል መናፈሻና መዝናኛ ነበረ ለሳያችሁ ማለት ነው። በጣም ነው የሚያምረው ከምነግራችሁ በላይ በጣም ጠሀይ ስለሆነ በጣም ጠሀይ ነው እና በጣም ደስ የሚልና በጣም አሪፍ ቦታ ነበር። ዛሬ ሄድኩት እላችኋለሁ። ይሄው ይሄን ይመስላል። የግንብ ቤት የድንጋይ ቤት አለ ማለት ነው። በጣም ደስ ይላል፣ ያምራል እላችኋለሁ። እነዚህ ወንበሮች አሉ፣ የዛ ታክልት አለ ብዙም ሰሞኑን ማለቀው አለ። ጭረት ጭረት አለ ከኋላ ይሄ ማለት ነው። ይሄ ጭረት ሀገራችን ጭረት ታውቃላች፣ ሀገራችን በጣም ሀሪፍ ሀሪፍ ነው። ይሄ ደግሞ ይሄ የድንጋይ ቤት ነው። ድንጋይ ነው ማለት ነው። የግንብ ድንጋይ ይታያቸዋል። ይሄ ድንጋይ ቤት ነው። አንድ ክላስ ይወዘላ ያለ ጌታ ጌቶች አሉ። ጠረንቤዛዎች ጣውላዎች አሉ። ቡና ኮፊ መጠጫ ማለት ነው። ይህ እንደምታዩት ስፌት የሚተሰቀልበት አለ ማለት ነው። ጌጥጌጥ ነገር አለው እንዳለ መስታወት ብቻ ነው እንጂ በሩ ብቻ ነው እንጂ፣ መስታወት ከዛ ቤቱ እንዳለ የድንጋይ ቤት ነው ማለት ነው። ዙሪያውን ይ በሮ ቤታውላ ነው የድንጋይ ቤት ነው ማለት ነው። በጣም ነው ደስ ያለኝ የድንጋይ ቤት ማለት ነው። እና ይህን ይመስላል እላችኋለሁ፣ ውዶችዬ ዬ ማለት ነው። አምራችን እስከ መጨረሻው ሚዲዮን ቤት ማለት ነው። ደስ ይላለኝ የድንጋዩ ቤት እንዴት እንዳማረኝ ሰዎች ሲጠሩኝ እኔ እናንተ ህት ዝግብት ብያለሁ ማለት ነው። ስለ አማረኝ እንትል በለ ብዬ ማለት ነው፣ ውዶችዬ። ይሄው ይሄን ይመስላል እላችኋለሁ እኔ ውዶች እንደዛ ደግሞ ይሄ ደሞ አግድም ነው። አግድም ማለት አላልኩም፣ እየሄድክ ነበር እና በአግድም ነው ማለት ነው። ማን ሌላም ማለት ነው። አቦራ ልጆች ምናምን የሚጫወቱበት አቦራ ነው ማለት ነው። እና ይህን ይመስላል። ይሄኛው ወግድም ሆነብኝ ያላቀራረጡ ነው መሰለኝ ይሄን ይቀራረጥ ማለት ነው ወደዛ መሰለኝ አግዴ ሆኖብኛል። ላይ ትክክል ነው ነው መሰለኝ። አሁን ወክ እያደረኩ ነው እዚች እየተዟዟርኩ ማለት ነው። እና በጣም ያምራል። እኔ ለራሴ በጣም ስላማረኝ ላሳያቸው ብዬ ነው ማለት ነው። ለሚለ ለመድያም ጥርቅ ብለናል አብረን ከመድያም ይህን ይመስላል እላችኋለሁ፣ ውዶች ው አሁንም፣ ሌላ ከዛ ወጥቼ ሌላ ደግሞ ግንብ አለ አለ በድንጋይ ሆኖ ይታጠራል። ይሄ ድንጋይ አጥር፣ ይሄ ደግሞ ማለት ነው የእርሶ ሁሉም ነገር በድንጋይ እና እያታተነው እዚህ ያለው

ሀባ ባለ ብዙ አታክልት ነው ያለው እዚህ ውስጥ ማለት ነው። የሌለ የለም። ይሄ እንደምታዩት ደስ ይላል። ፀሐዩ ግን ለነግራችኋል አልችልም። ቀለል ነበር ስድስት ሰዓት ላይ እኮ አለባበሱን ለራስ አልችልበትም። በዛ ስለው በዚህ ውርድ ነው የሚልብ ይሄ እንትኑ ማለት ነው። ግጣሉ ቆጥራ ይሄ ምንድነው ስሙ ታችን

መሀከሉ ላይ ድንጋይ አድርገው ከዛ መሀከሉ ላይ ድንጋይ ከዳርና ከዳር ደግሞ ሽቦ ነው ማለት ነው። ባላ በጣም አሪፍ እና ደስ የሚል ነው። ሰበታ ልጅ እና ይሄን ይመስላል አላችኋለሁ። እዚህ ደግሞ ወደ አታክልት ነው የመንዛፍ እንትን ብቻ እንጃ የሮማ ለው መስል

ወይኔ ልጅ አስገብቼ ይገዛል። ይሄ ግን ምን እንደ ይምና አታክልት እንደሆነ ነው አይበት አልገባኝም። የሽንኮራ እንትን ነው የሚመስለው ይኸው፣ ይህን ይመስላል። ብቻ ደስ ይል ነበር፣ በጣም አሪፍ ነበር ማለት ነው። ይሄ እንዳለ አታክልት ነው። ይሄ እንዳለ አታክልት ነው ሁሉም ማለት ነው። የሱ ምን አላወኩትም እንጂ በጣም ነው የሚያምረው። ሮማን አላለ የህያሮ አለ ካሮት አለ የብርቱካን ዛፍ አለ የሎሚ ዛፍ አለ የአነብ አነብም የሚሉት ዛፍ አለ። በቃ ሁሉም ነገር አሲር ከዚህ ከዚህ ነው። በሌላ በኩል ደግሞ አለ እዛ ስላላልኩ ነው እንጂ የደረሰ ማለት ነው። ከአዲስ ከዚ እንትን እያሉ ነው የሚሰሩት። አሲርም ሁሉም ነገር ማለት ነው። ይሄ ወጣ ነው የሚያረው፣ ብታየው ደስ ይላል። እንደዚች እየዞራችሁ ዙሪያዋን እየዞራችሁ ከዛ ሻይን ቡና ማዘዝ ትችላላችሁ። ከዛ ደግሞ ውስጥም ደግሞ አደግ የድንጋዩ ቤት ድንጋዩ ድንጋይ ሆኖ ማለት ነው። ከዛ ውስጥም ገብታችሁ ትችላላችሁ። ኮፍ ያለ አስሬም ከሆነ የብርቱካንና ሲሩር የምፈልጉት ታዝ ታዝ ላይ እንትን ብለው ፈልነው ምንትን አዘጋጅተው የሚሸጡት ማለት ነው የሚያውቀው እና በጣም ደስ የሚል ነው። እላችኋለሁኝ ወዳቼ ማራቼ ፍቅራቼ ማለት ነው፣ የሁላችሁ ሁላችን ይመስላል። እና ላይክ ሰብስክራይብ እያደረጋችሁ ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ቤተሰብ ያለን ቤተሰብ እንሁን በቅንነት እላችኋለሁኝ። እና ሁላችሁንም አመሰግናለሁኝ። ወዳችኋለሁ። የሀገር ልጆች አብሽር ጠንክር እያላችሁ የምታበረታቱኝ በጣም አድርጌ አመሰግናለሁኝ። ላይክ ሰብስክራይብ ማድረግ አትርሱ። ቪዲዮውን ደግሞ ከነ መጨረሻዊው አዳም ቻላን ከዘረኝነት የጸዳ ካሁሉም የጸዳ ነው ማለት ነው እና ላይክ ሰብስክራይብ እያደረጋችሁ ተቀላቀ ይሉላችኋል። በቃ ባይ ባይ እላችሁ ነው ቻው ቻው ላችኋለሁ። ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁንልኝ፣ ደህና ሰንብትልኝ፣ ባይ፣ ቸር ሰንብቱልኝ፣ ደህና እንገናኝ። ባይ ባይ እሺ